እሺ ሰላም፣ እንዴት ናችሁ? የቻናል ቤተሰቦች በያላችሁበት በሰላማችሁ ይብዛ። ዛሬ በሌላ ቪዲዮ ተመልሻለሁኝ። ዛሬ የማሳያችሁ አማርኛ ፊደሎችን ይሆናል። አማርኛ ፊደል እንግዲህ ከሃ እስከ ፐ ድረስ ሰላሳ 34 ፊደሎች አሉ። እነዚህ 34 ፊደሎችን ከሙሉ ቤተሰቦቻቸው ጋራ አብረን ድምጻቸውንና የፊደሎችን አቀማመጥ ቅጥላታቸውን በደንብ አድርጌ እያሳያችኋለሁ በተለይ ጀማሪ የሆናችሁ ተማሪዎች ይህም ቪዲዮ እስከ መጨረሻ ድረስ በመከታተል አብራችሁ ከኔ ጋር በመቁጠርና በተራችሁ ላይ በመጻፍ ዙ ዩቱ ላይ መማር ትችላላችሁ ማለት ነው ለበለጠ ከታች በማስቀምጠው ስልክ ደውላችሁ በኢሞ በቴሌግራም በዋሳፕ ልታናገሩኝ ትችላላችሁ በቅርቡ እንድታውቁን ያግዛችኋለሁ በኦንላይን እናስተምራለን በኢሞ በቴሌግራም በዋሳፕ እናንተ በሚመቻችሁ ፕላትፎርም ደውሉ እናናግሩኝ በቅርቡ እንድታውቁ እኔ አግዛችኋለሁ ማለት ነው ዛሬ ከሃ እስከ ፐ ድረስ እግድም እግድም ከመጨረሻ ወደ መጀመሪያ እያረኩ እየቆጠርኩ የፊደሎችን አቀማመጥ በደንብ አድርጌ አብራርቻ አስረዳችኋለሁኝ። አብራችሁ ይቆዩ። ሳታቆራረጡ እስከ መጨረሻ ድረስ ብትቆዩ ታተርፉበታላችሁ። ሙሉ የአማርኛ ፊደል እንግዲህ ከሃ እስከ ሙሉ ነው ማሳያችሁ። ይሄን ካወቃችሁ ማንበብ ትችላላችሁ። ማን ነው? በተለይ ፊደል ቆጥራችሁ ካልጨረሳችሁ ፊደል ማውቀላላችሁ። በደንብ አድርጌ አሳያችኋለሁ። አብራችሁ ይቆዩ። አሁን ቀጥታ ወደ ፊደሉ መቁጠር እንገባለን። አብራችሁ ይቆዩ። እሺ ተመልሻለሁ። እንግዲህ የመጀመሪያው የአማርኛ ፊደል ሃ የምትባለዋ ናት፣ ሃሌታ ሃ። እሷን ጀምረን እንቆጥራለን ማለት ነው፣ ከእሷ ጀምረን እንቆጥራለን። እንግዲህ ሃ ፊደል ወደ ግድም ነው የምንቆጥረው። መጀመሪያ ወደ ግድም መቁጠሩ ቀላል ነው የሚሆነው ምክንያቱም ወደ ግድም ስትቆጥሩት ዝም ብሎ ማንም ለብ ስለሆነ ከመጨረሻ ወደ መጀመሪያ ስንቆጥረው በደንብ አድርጋችሁ ማየት አለባችሁ። ኦኬ መጀመሪያ ሃ፣ እቺ የመጀመሪያው ድምጽ ነው። ሁ፣ ሂ፣ ሃ ሄ ህ ሆ ከዚያ መጨረሻ ላይ ዲቃላ ፊደል ወይም ደግሞ ውስብ ውስብስም ይባሉታሉ እነሱ ድምፃቸው አንድ አይነት ወጥ ነው ፊደሎችም ከግራቸው ላይ ነው ምልክት ያለባቸው ድምጿም ምንድነው የምትለው ኋ ሚል ድምጽ ነው ያላት ይሀ ፊደል ኋ ሚል ድምጽ አላት ማለት ነው እቺ ስምንተኛዋ ናት ኋ ትላለች አሁን እንግዲህ ወደዚህ ይቆጥርላችኋለሁ እቺ ኋ ነው የምትባል ዲቃላ ፊደሏ ናት ብያቸዋለሁ ሆ የመጨረሻው ሆ የሚለው ድምጽ ከአናቱ ቀለበት አለው። ህ ስድስተኛው ነው። ሄ አምስተኛው ናት። ሀ አራተኛዋ፣ ሂ ሶስተኛ፣ ሁ ሁለተኛ፣ ሀ የመጀመሪያዋ ድምጽ። ይህን መቁጠር አለባችሁ። ከዚህ ከመጨረሻው ወደ መጀመሪያው መቁጠር አለባችሁ። እንደዚያ ስታደርጉ ነው የምትለምዱት ማለት ነው። ይህን ይመስላል። አሁን ሀን ፊደል ወደዚህ ቆጠር ሁላችሁ፣ ወደዚህ ቆጠር ሁላችሁ አሁን ደግሞ ከሃ ቀጥላ ለ ምትባለን ደግሞ እንቁጠር ለ ሉ ሊ ላ ሌ ል ሎ። መጨረሻዋ ሏ ሚል ድምፅ አላት ሏ ዲቃላ ፊደሏ ማለት ነው። ይህን ይመስላል። እንግዲህ ፊደሉን እናንተ ስትቆጥሩ ወደ ግድም ስትቆጥሩ ሳይሆን ወደዚህ ስትቆጥሩ በደንብ እዩት። እሺ መጨረሻዋ ሎ ነው የምትለው ሎ፣ ከዚያ ል ስድስተኛ ናት። ሌ አምስተኛ ላ አራተኛ ሊ ሶስተኛዋ ሉ ሁለተኛ ለ መጀመሪያዋ ማለት ነው። እንደዚ አርጋችሁ መቁጠር ቁጠር። ከየት ወደ የት? ከዚህ ከመጨረሻው ማለት ነው። ሎ ል ሌ ላ ሊ ሉ ለ ልክ በእንደዚህ ከቆጠራችሁት ማንበብ ትችላላችሁ። በእርግጠኝነት ነግራችሁ ቀጥታ ቃላቶችን ማንበብ ትችላላችሁ። ፊደል መቁጠር ላይ ላላችሁ ማለት ነው። እንደዚህ ያርጋችሁ ተለማመዱ። ኦኬ መጀመሪያ ሀ ከዚያ አለ ቀጥላ ደግሞ እሺ እቺ ሃመር ሃ ፊደል ናት። ከለቀጥላ ቀጥላ ማለት ነው ሃ ትባላለች። መጀመሪያ ሀ ፊደል አይተናነዘለ እቺኛውም ሃ ነው የምትባለው። ስለዚህ እቺንም ሃብለን ነው መቆጥራት ማን ነው በድምጽ ተመሳሳይ በቅርጽ ምን ላይ ያዩ ሃ ሁ ሂ ሃ ሄ ህ ሆ። ከላይ የሃ ፊደል ዲቃላ ፊደል ስላላት እቺ የላትም። አንዳንድ ፊደሎች አሉ የሌላቸው፣ ሙሉ ፊደል አይደለም የአማርኛ ፊደል። ዲቃላ ያለው ዲቃላ ፊደል ያለው ሙሉ አይደለም። አንዳንዶቹ ናቸው ማለት ነው። ስለዚህ ወደዚህ እንቆጠረዋለን። ደግሞ አሁን ሆ ህ ሄ ሃ ሂ ሁ ሃ። ይህን በመያዝ ፊደሎችን በትክክል ማወቅ ትችላላችሁ ማለት ነው። አሁን እናንተ ስትቆጥሩ የፊደሎችን አቀማመጥ ቅጥላታቸውን፣ ሶስተኛዎቹ፣ ሁለተኛዎቹ ምን አይነት ቅጥላት አለው የሚለውን በደንብ በመለየት ነው ማወቅ የምትችሉት ማለት ነው። እንደዛ በማድረግ ነው ማወቅ የምትችሉት። ኦኬ። ስለዚህ ከሀ ፊደል ቀጥላ መ እናት ማለት ነው። መ መ ደግሞ መ ሙ ሚ ማ ሜ ም ሞ ይላል። የመጨረሻው ሟ የሚለው ዲቃላው ፊደል ይሆናል ማለት ነው። ሟ የሚል ድምፅ ነው የሚኖረው። ዲቃላው ሟ ሟ አንድ አይነት ወጥ ነው። ዲቃላ ፊደሉ ከግሩ ላይ ነው ቅጥላት የሚኖረው። አጻጻፉም ተመሳሳይ ነው። የፊደሎቹን ድምፁን ሳይለቅ ግን የተወሰነ ይቀይራል ሟ ሚል የለ ሏ ሚል ይሃ ደግሞ ኋ ሚል ድምጽ ነው የሚኖረው ማለት ነው። ኦኬ አሁን ደግሞ ወደስን ቆጥረው ሞ ም ሜ ማ ሚ ሙ መ ይላል ማለት ነው። እንደዚህ ይላል ማለት ነው። ኦኬ ከመፊደል ቀጥሎ ሰ ናት። ሰ ደግሞ ሰ ከመቀጠላ ሰ ፊደል ናት። ሰ ሱ ሲ ሳ ሴ ስ ሶ ች ማለት ነው። ኦኬ አሁን ደግሞ ወደዚህን ቁጥራት ሶ ስ ሴ ሳ ሲ ሱ ሰ ይላን ማለት ነው። እንደዚህ በማድረግ መቁጠር አሁን እናንተ ከመጨረሻ ወደ መጀመሪያ በመቁጠር በጣም ተለማመዱና ሳትሰለቹ ማለት ነው። አማርኛ ማወቅ ፍላጎት ካላችሁ ሳትሰለቹ ቪዲዮን እያዞራችሁ እያዞራችሁ ስታዩት ግልጽ ይሆንላችኋል ማለት ነው። ኦኬ ከሰቀጥላ ረ ነች። ረ ሩ ሪ ራ ሬ ር ሮ መጨረሻዋ፣ ሩዋ ሌላ እንዲ ቃላ ፊደሏ ማለት ነው። ስምንተኛ ናቸው እነዚህ ሯ ሚል ድምጽ አላት። እሺ ሮ ር ሬ ራ ሪ ሩ ረ ይላን ማለት ነው። ረ ይላን ይህን ይመስላል። ኦኬ አሁን ደግሞ ከረ ፊደል ቀጥሎ ያለውን እናያለን ማለት ነው። ኦኬ ከረ ፊደል ቀጥላ ሰ ናት። ከረ በላይ ሳይተናል። እችም ሰኖም ትባል ሁለት ሞክሼ ማለት ነው። ለምሳሌ ሀ ሀ ሚሉ ሁለት አይተናል። ሰ ደግሞ ሁለት ናቸው በድምፅ ማለት ነው። ሰ ሱ ሲ ሳ ሴ ስ ሶ፣ መጨረሻዋ ሷ ዲቃላ ፊደሏ ማን ነው? ሷ ኦኬ። ሶ ስ ሴ ሳ ሲ ሱ ሰ ይላ ማለት እንደዚህ በማድረግ ማያስ ትችላላችሁ። ኦኬ አሁን ደግሞ ከሰፊደል ቀጥለማናት ሸ ነች። ሸ ሹ ሺ ሻ ሼ ሽ ሾ መጨረሻዋ ሾዋ ዲቃላ ፊደሏ ማለት ነው። ሾዋ ኦኬ ሾ ሽ ሼ ሻ ሺ ሹ ሸ ይህን መያዝ አለባችሁ በደንብ ማለት ነው። በደንብ በደንብ ኦኬ። ከሸ ፊት ቀጥላ ደግሞ ቀ ትባላለች። ቀ ከሸ ቀጥላ ቀ ቀ ቁ ቂ ቃ ቄ ቅ ቆ ትላለች። የመጨረሻዋ ቋ ሚል ድምፅ አላት ማለት ነው። ቋ ሚል ድምፅ አላት። ወደ ስን ቆጥረው ደግሞ ቆ ቅ ቄ ቃ ቂ ቁ ቃ እንግዲህ ፊደሎች ሁለተኛ ሁለተኛ ከጎን ከጎኑ ቅጥላት ይኖረዋል። ሶስተኛው ደግሞ እግሩ ላይ ነው ጫማ ያለው። አራተኛው እንደ ፊደሎቹ አቀማመጥ የተለያየ ቅርጽ አላቸው። ለምሳሌ አሁን ሰናሸ አንግራቸው አጭር አንግራቸው ረጅም ይሆናል። የቀደሞ እዚህ ጋር ጠመም ያለ ይሆናል፣ አራተኛው ማለት ነው። የበም እንደዚሁ አንግሩ አጭር አንግሩ ረጅም ይሆናል ማለት ነው፣ አራተኛው። አምስተኛው ደግሞ እግሩ ላይ ቀለበት ነው የሚኖረው። ከእግሩ ከእግሩ ቀለበት ይኖረዋል። ስድስተኛው እንደ ፊደሎቹ አቀማመጥ የተለያየ ቅርጽ አላቸው። ካናታቸው ላይ ነው የሚለይ ነገር የሚኖራቸው ማለት ነው። የመጨረሻውም እንደዛው ማለት ነው። ይሄን በማየት ማወቅ ትችላላችሁ። ኦኬ አሁን ከቀፊደል ፊደል ቀጥላ ደግሞ ማናት በ ትባላለች። በ ቡ ቢ ባ ቤ ብ ቦ። መጨረሻዋ ቧ ዲቃላ ፊደሏ ማለት ነው። ቧ ቧ ኢላን ቦ ብ ቤ ባ ቢ ቡ በ ይላል ማለት ነው። ይህን ማያዝ ይህን መያዝ። ኦኬ ከበ ፊደል ቀጥሎ ደግሞ ተናት ተ ቱ ቲ ታ ቴ ት ቶ መጨረሻዋ ቷ ሚል ድምጽ ይኖራታል። ቷ ዲቃላዋ ማለት ነው። እሺ ቶ ት ቴ ታ ቲ ቱ ተ ይላል ማለት ነው። ተ ይሄን ይመስላል። ኦኬ ከተ ቀጥሎ ደግሞ ቸ ነው። ቸ ቹ ቺ ቻ ቼ ች ቾ መጨረሻዋ ቿ የሚል ድምጽ ይኖራታል ማለት ነው። ቿ የሚል ድምጽ ይኖራታል የቸ ፊደል ኦኬ። አሁን ከቸ ፊደል ቀጥሎ ደግሞ ሀ ትባላለች። ሀን ደግሞ እናያለን። ሀን ደግሞ እናያለን። ኦኬ ሃ ደግሞ ከላይ ለምሳሌ ሁለት ሃ ፊደል አይተናል። እች ደግሞ ብዙ አኑ ሃ ትባላለች፣ ሃ ትባላለች። እች ሃ ሁ ሂ ሃ ሄ ህ ሆ አሁን እንግዲህ ሃ ሃ ሚል ፊደል ሶስት ፊደል አይተናል። ከዚች ጋር ማለት ነው በቅርጽ ብቻ የተለያዩ ናቸው፣ በድምጽ ተመሳሳይ ናቸው። ኦኬ ሆ ህ ሄ ሃ ሂ ሁ ሀ የሚል ድምጽ ይኖረዋል ማለት ነው። ኦኬ ከሀ ፊደል ቀጥሎ ደግሞ ነ፣ ነች። ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። መጨረሻዋ ኑአ፣ ዲቃላዋ ማለት ነው። ኑአ፣ ኑአ የሚል ድምጽ ይኖራታል። ኑአ። በነገራችን ላይ ዲቃላዎችን ብቻቸውን እሰራላችኋለሁ። ያኔ በደንብ አርጋችሁ ታዩዋቸዋላችሁ ማለት ነው። ዲቃላ ፊደሎችን ስምንተኛ ላይ የሚገኙትን ማለት ነው። እሺ ኖ፣ ከዛ ነ ኒ ና ኒ ኑ ነ ይላል ማለት ነው ነ። ኦኬ ከነ ቀጥሎ ደግሞ ነው ኙ ኒ መጨረሻዋ ዋ የሚል ድምጽ ይኖራታል ወለስን ቦታ ደግሞ ኛ ኙ ኘ ይላል ማለት ነው። ኘ ኦኬ። ከኘ ፊደል ቀጥሎ አ ናት አ አ የሚል ድምፅ ይኖራታል አ ኡ ኢ አ ኤ እ ኦ ይላል ማለት ነው። ኦ ኦኬ። አሁን ወደዚህ ስንቆጥረው ደግሞ በደንብ አድርጋችሁ ለመያዝ ሞክሩ። ኦ እ ኤ አ ኤ ኡ ይላል ማለት ነው። ኦኬ ከአ ቀጥሎ ደግሞ ከ ነው። ከ ኩ ኪ ካ ኬ ክ ኮ መጨረሻዋ ኳ የሚል ድምፅ ነው። ኳ ዲቃላዋ ማለት ነው። እንግዲህ ዲቃላ ፊደል የሌላቸው አሉ ብያቸዋለሁ። ያላቸዋሉ የሌላቸው አሉ፣ አብዛኞቹ አላቸው፣ የተወሰኑት ደግሞ የላቸውም። ዲቃላ ፊደል ማለት ነው ኮ ክ ኬ ካ ኪ ኩ ከ የሚል ድምጽ ይኖረዋል ማለት ነው። የሚል ድምጽ ይኖረዋል። ኦኬ አሁን ደግሞ ከ ከ ፊደል ቀጥሎ ደግሞ ኸ የምትባል ፊደል ናት። ኸን ደግሞ እናያለን። ኸን ደግሞ እናያለን። ይቺ ማለት ነው ኸ የመጀመሪያዋ ድምፅ፣ ኸ የሚል ድምጽ አላት። ሁ ሂ ሀ ሄ ህ ሆ ትላለች ሆ ከዛ ህ ሄ ሀ ሂ ሁ ሀ የሚል ድምጽ ይኖራትማ ነው። የመጀመሪያዋ ሀ ሃ የሚል ድምጽ ነው የሚኖራት። ሌሎቹ ደግሞ ልክ እንደ ሀ ፊደሎች ይጠራሉ ማለት ነው። ኦኬ ከሃ ፊደል ቀጥላ ደግሞ ወ ነች ወ ኡ ዊ ዋ ዌ ው ዎ ይላል ማለት ነው። ከዛ ወደስም ቆጥሮ ደግሞ ዎ ው ዋ ዊ ው ወ የሚል ድምጽ ኖረዋን ማለት ነው። የሚል ድምጽ ኖረዋን ወ ፊደል ኦኬ። ከወ ፊደል ቀጥሎ ደግሞ ከወ ፊደል ቀጥሎ አ ትባላለች። አ አን ደግሞ እናያለን። አ ኡ ኢ አ ኤ ኦ ለምሳሌ ከላይ እዚያ ያየነት አ ፊደል ና ይቺ ተመሳሳይ ናቸው በድምጽ ማለት ነው። በቅርጽ ግን ምንም የማይገናኙ ማለት ነው። ኦኬ ከዛ ወደ መጣንበት ኦ እ ኤ አ ኢ ኡ አ ይህን ከቆጠራችሁ በቃ ፊደል አወቃችሁ አነበባችሁ ማለት ነው። በዚህ በማድረግ መለማመድ። ኦኬ እንቀጥል። ኦኬ ከአ ፊደል ቀጥላ ደግሞ ዘናት ዘ ዙ ዚ ዛ ዜ ዝ ዞ መጨረሻዋ ዟ ይላል። እንዲ ቃል ፊደሏ ዟ። ከዛ ዞ ዝ ዜ ዛ ዚ ዙ ዘ የሚል ድምጽ ይኖረዋን ማለት ነው። የሚል ድምጽ ይኖረዋን። ከዛ ቀጣ ደግሞ ዠ ነች። ዠ ዡ ዢ ዣ ዤ ዥ ዦ መጨረሻ ማን ነው? ዟ ኦኬ ዦ ዢ ዤ ዣ ዢ ዡ ዥ ይላማ ነው። ኦ ከዥ ፊደል ቀጥሎ ደግሞ የ ነው የ ዩ ይ ያ ወደ መጣንበት ስም ቁጥሩ ደግሞ ዮ የመጨረሻዋ ይ ስድስተኛዋ የ አምስተኛዋ ያ አራተኛዋ ይ ሶስተኛዋ ዩ ሁለተኛ የ መጀመሪያ ይሆናል ማለት ነው። ኦኬ፣ ከዚህ ፊደል ቀጥሎ ደግሞ ደ ነው ደ ዱ ዲ ዳ ዴ ድ ዶ መጨረሻው ዷ ይላል። አንድ ቃል አፍሪሉ ዷ። ኦኬ ዶ ድ ዴ ዳ ዲ ዱ ደ ይላል። ወደዚያ ስትቆጥሩት እናንተ ቪዲዮን እየደጋገማችሁ ወዩት። እኔ አሁን ፈጠን ብዬ ልቆጥርባችሁ ስለምችል ቪዲዮን እያዞራችሁ ብታዩት ታተርፉበታላችሁ። አማርኛ ለማወቅ ስለሆነ ማለት ነው። ኦኬ ከደ ቀጥላ ጅ ትባላለች። ጀ ጁ ጂ ጃ ጄ ጅ ጆ ይላን ማለት ነው። ጆ ከዛ ወደ ስንመጣ ደግሞ ጆ ጅ ጄ ጃ ጂ ጁ ጀ ይላን ማለት ነው። ጀ። ኦኬ አሁን ደግሞ ከጀ ፊደል ቀጥላ ደግሞ ገ ትባላለች። ገ ገ ደግሞ ገ ጉ ጊ ጋ ጌ ግ ጎ መጨረሻዋ ጓ ይላል አንድ ቃል ጓ ለምሳሌ ጓደኛ ተብሎ ሲጻፍ እቺ ጓ የምትለዋ ታስፈልጋለች እቺን በደንብ ዋት ጓደኛ ጓደኛ ብላችሁ መጻፋችሁ ስለማይቀር ማለት ነው ጓ እሺ ከዛ ጎ ግ ጌ ጋ ጊ ጉ ገ ይላል ማለት ነው ገ እንደዚህ በማድረግ መያዝ ኦኬ ከገቀጥሎ ደግሞ ማነው ጠ ትባላለች ጠ ጠ ጡ ጢ ጣ ጤ ጥ ጦ መጨረሻዋ ዲቃሏ ጧ ጧ ጧ ጧ የሚል ድምጽ ይኖራታል። ከዛ ጦ ጥ ጤ ጣ ጢ ጡ ጠ ይላል ማለት ነው። ኦኬ፣ ትንሽ ርዘም ይላል ያው ሙሉ ፊደሉ 34ቱ ስለሆነ ትንሽ ሊያቆይ ይችላል። ግን እናንተ ያው ታግሳችሁ ተከታተሉ። እሺ ከጠቀጥሎ ደግሞ ጨ ነው። ጨ ጩ ጪ ጫ ጬ ጭ ጮ መጨረሻዋ ጩዋ ሚል ቃል ይኖራታል ዲቃሏ ማ ነው ጩዋ ጩዋ። እሺ ጮ ጭ ጬ ጫ ጪ ጩ ጨ ይላን ማለት ነው። ጨ ኦኬ፣ እንደዚህ ያረጋችሁ መያዝ። አሁን ደግሞ ከጨቀጥላ ጠ ነች ጠ ፑ ጲ ጳ በከንፈራችሁ ጠበቅ አርጋችሁ ማለት ነው። ጶ የሚል ድምጽ ይኖረዋል ማለት ነው። ኦኬ ከጰ ቀጥሎ ደግሞ ጸ ትባላለች። ጸን ደግሞ እናያለን ጸን ደግሞ እናያለን። ሰ ይቺ ማለት ነው። ሱ ሲ ሳ ሴ ስ ሶ መጨረሻዋ ሷ የሚል ቃል ይኖራታል። ሷ ዲቃላዋ ማለት ሷ ዲቃላላት ይቺ። ከዛ ጾ ሴ ሳ ሲ ሱ ሰ የሚል ድምጽ ይኖራዋል ማለት ነው። ሰ ኦኬ ቀጥላ ይቺም ጸ ነው የምትባለው። ሁለቶችም ጸ ናቸው አንድ ላይ ተጽፈው ሁለቶችም ጸ ጸ ነው የሚባሉት። ጸ ጹ ጺ ጻ ጼ ጽ ጾ። ሁለቶችም ማን አልኳችሁ? ጸ ፊደሎች ጾ ጽ ጼ ጻ ጺ ጹ ጸ ይላ ማለት ነው። ኦኬ ከጸ ፊደል ቀጥላ ፈ ትባላለች። አሁን ጨርሰና ሬዲ ፈ ከዛ ፉ ፊ ፋ ፌ ፍ ፎ የመጨረሻዋ ፏ የሚል ድምጽ ይኖራታል። ፏ የሚል ዲቃላዋ እንደዚህ ያደርጋችሁ መያዝ ፎ ፍ ፊ ፋ ፊ ፉ ፈ እንደዘርጋችሁ መቁጠር ዘርጋችሁ ስትቆጥሩት ግልጽ ይሆንላችኋል ማለት ነው። ከዛ መጨረሻው አሁን ፐ ትባላለች። ይቺ ይቺ መጨረሻው ናት። የአማርኛ መጨረሻዋ ማለት ነው መጨረሻ ድምጽ ላይ ያለችው ኦኬ ፐ ፑ ፒ ፓ ፔ ፕ ፖ ትላለች ማለት ነው። ከዛ ወደዚህ ስንቆጥረው ደግሞ ፖ ፕ ፔ ፓ ፒ ፑ ፐ የሚል ድምጽ ይኖረው ማለት ነው። እንደዚህ በማድረግ መያዝ እና ማወቅ ትችላላችሁ ማለት ነው። አማርኛ አማርኛ ቀላል ነው። ብቻ ትኩረትና እናንተ እስከ መጨረሻ ቪዲዮ ስንሰራ በደንብ አድርጋችሁ በማየት አማርኛ ማወቅ ትችላላችሁ ማለት ነው። እና ዛሬ ጀላችሁ የመጣው ሙሉ የአማርኛ ፊደል ከመጨረሻ ወደ መጀመሪያው ከመጨረሻው ደግሞ ወደ መጀመሪያው ከመጀመሪያው ወደ መጨረሻ እያረኩን የቆጠርኩላችሁ፣ ከተመቻችሁ ላይክ እና ሼር በማድረግ እስከ መጨረሻ አብራችሁ በመቆየት ፊደሉን ማወቅ ትችላላችሁ ማለት ነው። የዛሬ ቪዲዮዬ ይሄን ይመስል ነበር። በሌላ ቪዲዮ ተመልሼ እስከምመጣ ሰላም ሁኑ። ቻው